አ ሰላም ገባሁ ማን ኪራ ነው? እሱ ምን ይሆናል ደህና ነው ላገናኝሽ እሺ በቃ ላገናኝሽ አልነግረውም ሰላም ጤና አይስጥልኝ ውድና የተከበራችሁ የሀብቲ ቲዩብ ቤተሰብ በሙሉ እንደምን አላችሁ ሰላምታዬ በያላችሁበት ድረስ በዓለም ዳርቻ የምትገኙ ለሰው ዘር በሙሉ ሰላም ብያለሁ። እንግዲህ ከክፍል አርባ አንድ የቀጠለ ማለት ነው። ምሩ እንግዲህ ጽናትዬ ጋር ሂዳ ለውጥ አለ ጽናት ጋ ጽናትዬ እንግዲህ ከሰው ቤት ሰራተኝነት ወጥታ የራሷን ቤት ተከራይታ እየኖረች፣ እንግዲህ ምሩን እሷ ቤት ጠርታት ነበረ ማለት ነው። ምሩዬ እና ጽናት እንግዲህ ጥሩና ደስ የሚል ጊዜ ማሳልፈው ነበረ። ምሩም እንግዲህ ወደ ቤቷ ተመለሰች። ወደ ቤቷ ተመልሳ ባለችበት ታይም ጽናትዬ ትደውልላታለች ሰላም መድረሷን ለመጠየቅ ማለት ነው። እንደገናም ደግሞ እንግዲህ የምሳ ግብዣም እንግዲህ ለምሩ አድርጋላታለች ማለት ነው። በዛ መሃል ግን ስለ ኪራ ደህንነት ስትጠይቅ ነበረ። ኪራም ኪራና ምሩ አንድ ላይ ቁጭ ብለው ስለነበረ አዎ፣ ደህና ነው፣ ሰላም ነው ስትላትም ነበረ። ከዛ ግን ስልኩን እንግዲህ አውርታ ዘግታ ስጨርስ ምሩዬ ምን እያለችሽ ነው ብሎ ሲጠይቃት ነበረ። እኔና አንተ ጽናት ቤት እንግዲህ ተጋብዘናል ምሳ ስትለውም ነበረ። እኔን ጽናት ሲላትም ነበረ። እንዴህ ምን ነው የአባቷ ገዳይ እኮ አስመሰልከው? ይህን ያክል ምናምን ነገር ስትለውም ነበረ። እናም ረኔ ከዛ በላይ ነኝ ለሷ ሲልም ነበረ። ኪራ ማለት ነው። ምክንያቱም ጽናትም አላለችም። ጽናት እንግዲህ የምሳ ግብዣ ለኪራ ሳይሆን ለምሩ ብቻ ነበረ። ነገር ግን ያው በፍቅር እነሱን የማስተሳሰር ስራዋን እንግዲህ ምሩዬ ነገ ዛሬ ሳትል ውላ ሳታደር ስራዋን መጀመር አስባለች ማለት ነው። እናም እንግዲህ ምሩም እንግዲህ ጽናትም ባላሰበችበት ኪራም ባላሰበበት ጽናትም ባልተዘጋጀችበት እንግዲህ እርቀ ሰላማቸውን አውርጄ በፍቅር አስተሳስራቸዋለሁ ብላም እንግዲህ በራሷ ቃል ገብታለች ማለት ነው። ኪራ ከሳሎን ወርዶ ደረጃ ላይ ቆጭ ብሎ ነበረ። እናም የቤቷ ሰራተኛ ደግሞ ደረጃውን እየጠራረገች ነበር። እና እንዲነሳላት እና እንድትጠርገው ስትጠይቀው ነበረ። እሱም እንግዲህ እላው ላይ እንድትጠርግበትን ፈለገ። ብቻ ግን ጥሩ ሙድ ላይ አልነበረም። ኪራ ሰራተኛዋን በኪራ ሁኔታ ስትጠይቀው ነበረ ምን ነህ ነው ስትለውም ነበረ። እንዲነሳላትም እንድትጠርግ ሲጠይቃት ስትጠይቀውም ነበረ። ነገር ግን እሱ መነሳት አልፈለግም ወይንም ከፈለግሽ ሴር ትጠርጊያለሽ ሲላትም ነበር። እኔ እኮ ብዙ ውስጥ ጠበቅህ ቆየሁኝ ስትለውም ነበረ። ምግብም እየበላህ አይደለም፣ ምን ነህ ነው ስትለውም ነበር። የሌለውን የተለመደውን ጽናት ላይ የሚጮኸውን ጩኸት ሰራተኛ ላይ ጮኸባት ማለት ነው። ሰራተኛውም እንግዲህ ከአጠገቡ ሄደች ማለት ነው። በእንደዛ እንዳለ ምሩዬም እንግዲህ አጠገቡ ሄዳ ስታወራ ነበረ። እናም ጥሩ ሙድ ላይ እንዳልሆነ ሁሉ ነገር እንዳስጠላው ሁሉ ነገር እንደደበረው ኪራም ሲናገር ነበረ። ምሩም እንግዲህ ልብሱን ለባብሶ ወደ ነጽናት ጋር መሄድ እንዳለባቸው ስትነግረው ነበረ። እሱ ግን መሄድን እንደማይፈልግ ሲነግራትም ነበረ። ነገር ግን እኔ ለአንተ ብዬ መጥቼ ነይ ብለኸኝ መጥቼ እንዴት እንደዚህ ልትለኝ ትችላለህ ስትለውም ነበረ። እናም እንግዲህ ምሩ ጽናትንና ኪራን በፍቅር ታስተሳስራቸዋለ ብዬ ተስፋ አደርጋለሁ። ምክንያቱም ጽናትዬ ትወደዋለች ተወደዋለች ባትወደው ኑሮ ኦኬ፣ እሺ እንበል። ነገር ግን ፍቅር እሷ ጋማ አለ ፍቅር እሱ ጋማ አለ። ግን ፍቅር እንደፍረው አምኖ መቀበል ተቸግረዋል፣ ቻሌንጅ ኖባቸዋል ማለት ነው። ነገር ግን የቤቷ ሰራተኛም ታስፈራለች። በማን ተልእኮን የመጣቸው? ምክንያቱም እንግዲህ አንዳንድ ነገሮችን ስታደርግ አይተን ነበር ማለት ነው። ስለ እነ ኪራ ቤት የሚፈጠረውን ነገር በሙሉ በስልክ ለምታቀብለው ሰው አለ። አንድ ባንድ ማንመጣ መጣ፣ ማን ሄደ፣ ምን ተደረገ፣ ምን ተፈጠረ የሚባለውን ነገር እንግዲህ በስልክ መረጃ እያቀበለች ነው። ማን ነው መረጃ ከነኪራ ቤት የፈለገው ማን ይሆን? ማን ብላችሁ ታስባላችሁ? ቤቲ ምክንያቱም ቤቲ እንግዲህ የበቀል ጉዞዋን ጀምራ ነበረ እና ቤቲ ነች ወይንስ ሶሲ ልትሆንም ትችላለች። ምክንያቱም ሶሲም ከዛ ቤት ሳት ወድ በግዷን የተባረረችው ቤቲም ከዛ ቤት እንግዲህ ሁላችንም እንዴት ሆና እንደተባረረች እናውቃለን ማለት ነው እና ማን ይሆን ቤቲ ነች ወይ ሶሲ ነች ከሁለት አንዳቸው ሌላ የውጭ ሌላ በቀል የላቸውም ሌላ የሚበቀለው ሰው ማንም የለም ኪራም ማለት ነው እናም እንግዲህ ውድና የተከበራችሁ ቤተሰብ ሁላችሁም እንግዲህ የተሰማችሁትን ማን ይሆናል የሚለውን ነገር እንግዲህ በኮመንት አስቀምጡ በማን ተልኮ ነው የመጣችው? ኪራ እንግዲህ ሰራተኛ ማምጣቱን አስቡበት። ቢሆንም ነገር ግን ኪራን የሚከታተለው ሰው አለ ማለት ነው። ምክንያቱም ኪራ ምን ያደርጋል፣ ኪራ ምን ይሰራል፣ ማነው ቤት ወጣ ቤት ገባ ምን ሰራ ምን አደረገ የሚባለውን ነገር እንግዲህ ባይከታተሉት ኑሮ ሰራተኛ እንደሚፈልግ በምን አውቁ? ይችን ሰራተኛ እንዴት አዘጋጁለት? እናም እንግዲህ ኪራ ምንም እንኳን ሰራተኛ ፈልጎ አስቦበትም ቢያመጣ ነገር ግን የገባችዋ ሰራተኛ የእሱን መረጃ የእሱ የሆነውን ነገር መረጃ የምታቃብል ነች። እናም እንግዲህ ጽናትዬም ሰራተኛዋ በምታደርገው ነገር እንዲሁም ደግሞ በጆሮዋ ስትል የሰማችውን ነገር ስለሰማች ሰላሟን ነስቷታል። ጽናት እጅግ በጣም እያሰበች ነው ያለችው። ጽናትዬ በጣም አስተዋይ ሰውናት ነገራቶቹን በደንብ አርጋ እያሰበችበት ነው። ማነች? ከብዳኛለች፣ አልወደድኳትም ስትልም ነበር ለሰናይት ለጓደኛዋም። ሰኒም እንግዲህ እንደተለመደው ኢንተርቪው አረገቻት እየጠየቀቻት ነው። ታምራለች እንዴ ማለት ያው ጽናትዬ ቅናት ነገርም ጀማምሯት ስለነበረ ድንገት ቀንታ ነው ብላን ያሰበችው ሰኒ ማለት ነው። ታምራለች እንዴ ብላም ስትጠይቃት ነበር። ማማር እንኳን አታምርም ብላታለች። ነገር ግን ያው የምታምር ከሆነ ኪራ እንዳትቀማሽ ብዬ ነው ስትላትም ነበረ ሰኒ ማለት ነው። ጽናትዬ እጅግ በጣም አሳስቧታል። ማነች? ምን ፈልጋ ነው? ለምን ነበረ ስለኛ ሳይዝ፣ ስለኛ ፊዚካል የምትነግረው ደውላ፣ ለማን ነበር ስትልም ነበረ ማለት ነው። እናም እንግዲህ በጣም ከባድ ነው። ያው ጽናት አስደንግጣታለች። ነገር ግን ሰራተኛይቱ አሁንም እያደባች እንግዲህ የተከታተለቻቸው ነው። ምክንያቱም ሁሉን ነገር እየሰማቻቸው ነው። በስልክ ማውራት ብቻ ሳይሆን ከአንድ ቤታቸው ምን ይወጣል ምን ያወራሉ የሚባለውንም ነገር ለቅማ እንግዲህ እያዳመጠች ነው። ግን ለቅማ አዳምጣ የሚደረገውን የሚፈጠረውን ነገር የምትሰማውን ለማን ነው የምታቃብለው? ይህ እንግዲህ ለሁላችንም ጥያቄ ነው ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ሀብት ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም አበረታቷት ማለት ነው። በማን መጣችች ሰራተኛ እንዲሁም ደግሞ ምሩዬ ያሰበችው ስቅድ ይሳካ ይሆን? ሁላችሁም እንግዲህ ከዚህ በኋላ አዳዲስ ነገር ይፈጠራል ብለን ተስፋ እናደርጋለን። ጽናትዬማ በቃ ፍቅሩን አሜን ብላ መቀበሏ የማይቀር ነው በእርግጠኝነት ማለት ነው። በቃ ኪራዬ እስትንፋሴ፣ አንተ እኮ ለእኔ እያለች እንግዲህ ደም ስሬ ነክ እያለች እስትንፋሴ ነክ ካላንተ መኖር በጭራሽ ፈጽሞ አልችልም ብላ እንግዲህ የፍቅር ናዳ እንደምታወርድበት ምንም ጥርጥር የለንም። ነገር ግን ማንኛውም ነገር ጊዜ ይፈልጋል ማለት ነው። ጊዜው ሲደርስ በራሱ ሁሉን ነገር አምና ትቀበለዋለች ብዬ አምናለሁ ማለት ነው። ግን ያ ቀን ይናፍቀናል ሁላችንም፣ ጽናትና ኪራ አንድ ላይ ሆነው በቃ ኪራም ህልሙ ተሳክቶለት ጽናትም አሁን ላይ እየተደረደረች ያለውን ነገሩ ተገልብጦ እንግዲህ እስክናየው ድረስ ያው ሁላችንም በጉጉት እንጠብቃለን። ጽናትና ኪራን አንድ ላይ የሚሆኑበትን ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ባላችሁበት ሰላማችሁ ይብዛለኝ። ሀብቴ ዩቲዩብ ነኝ። ቻናሌን ላይክ፣ ሼር ሰብስክራይብ በማድረግ አበረታቱኝ እላለሁ። ውድ ቤተሰብ ማለት ነው እንግዲህ ሁላችሁም ቀጣይ ክፍል እስኪለቀቅ ድረስ የተሰማችሁን ሀሳብ አስተያየታችሁን ግምታችሁንም አስቀምጡ በኮመንት ማለት ነው። በቀጣይ እስክንገናኝ ባይ ባይ።